ሰላም ልጆች፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ልጆች፣ ያው እንግዲህ ባለፈው እንደነገርኳችሁ ስሜ አባ ገብሩ ይባላል። ልጆች ዛሬ ባለፈው ከተማርነው ትምህርት የቀጠለ እንማራለን ልጆች ታስታውሳላችሁ? ባለፈው እግዚአብሔር በስድስት ቀን ስለፈጠራቸው ፍጥረቶች ተነጋግረን በመጨረሻም አንድ ትልቅ ፍጥረት እንደነበረ እሱን በሚቀጥለው ፕሮግራም እንደምነግራችሁ ተነጋግረን ተለያይተናል ልጆች። አደል ነሽ ልጆች? በባለፈው ትምህርታችን እግዚአብሔር ሰማይና ምድርን፣ መላእክትን፣ ፀሐይና ጨረቃና ከዋክብቶችን፣ በሃ ውስጥ ስላሉ ዓሦችና ስለሚበሩ ወፎች፣ እንዲሁም በምድር ላይ ያሉ እንስሳትን ሁሉ እግዚአብሔር እንደ ፈጠረ ተነጋግረን ነበር አደል ልጆች? በጣም ጥሩ ልጆች። እስቲ ዛሬ ደግሞ የመጨረሻውን ፍጥረትና ትልቁ ፍጥረት ማን እንደሆነን እናባከራለን። እግዚአብሔር በምድር ላይ ያሉትን እንስሳቶች ሁሉ ከፈጠረ በኋላ ሰውን በመልካችን እንፍጠር አለ። ከዚያም ሌላውን ፍጥረት እግዚአብሔር እንዲያይሆን እንደዚሁን ብሎ በቃሉ እንደ ፈጠረው ሳይሆን የሰውን ልጅ በእጁ ፈጥሮ ሕይወትን ሰጠው። ወይም እግዚአብሔር የሰው ልጅ በእጁ ሰራው። እግዚአብሔር በእጁ የሰራው አዳምን ነው። ነገር ግን እግዚአብሔር አዳም ብቻውን መሆኑን ባየ ጊዜ እግዚአብሔር አዳምን አስተኛው። እንቅልፍም በወሰደው ጊዜ ከጎኑም አጥንትን አንስቶ ሴትን ፈጠረ። እግዚአብሔር አዳምንና ሔዋንን ፈጥሮ በጣም ውብ ለምለም በሆነው በኤደን ገነት አስቀመጣቸው። በምድር ላይ ባለው ነገር ሁሉ በባለፈው በተፈጠሩት ፍጥረታት ሁሉ ንጉሥና ንግሥት አደረጋቸው። አዳምም እንስሶቹን ሁሉ ስም አወጣላቸው። ሔዋንና አዳምም በገነት ይኖሩ ነበር። ልጆች ልጆች እንግዲህ እግዚአብሔር የፈጠራቸው ፍጥረታት በስድስት ቀን ውስጥ ባለፈው የነገርኳችሁ እና ዛሬ እንደነገርኳችሁ አዳምንና ሔዋንን ነው። በሰባተኛው ቀን እግዚአብሔር ፍጥረትን ከፈጠረሁፍ ስራ ሁሉ አረፈ፣ እረፍት አደረገ። ልጆች እንግዲህ እናንተም የእግዚአብሔር ክቡር ፍጥረት መሆናችሁን አውቃችሁ እግዚአብሔርን ልትወዱ ይገባል። ልጆች እንግዲህ ባለፈው እንደነገርኳችሁ ዛሬ የሚሰማችሁትን ለጓደኞቻችሁ እንድታካፍሉ ጎበዞች ልጆች። በሚቀጥለው በሌላ ትምህርት እመጣለሁኝ። እስከዛው ደህና ሁኑ ልጆች። እግዚአብሔር ይባርካችሁ። በምትወጡበትና በምትገቡበት ሁሉ እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑ ልጆች፣ ደህና ሁኑ።